ድንገት ስለሰነፍኩበት ግን አልቆምም። የማይቆም ሰው እኔ ና ይ ከአምስት አመታት በፊት ነው የተዋወቅ ነው ስፖርት እየሰራው እ ቤት በጣም ኪሎ ጨምሮ ካልተሳሳት ወይ መቶ አምስት ኪሎ ገብቼ እየሰራው መጣና ማሸን ላይ ውጫዋታ ጀመር እና ሀሳብ አወራኝ፣ ሀሳብ ሼር አረገኝ ለምን አብረን አንሰራም? ለምን መለወጥ አንችልም? የሚል ሀሳብ አመጣ። ይሄንን ሲለኝ የእኔ ሰውነት መለወጥ አለመለወጥ አይደለም ግቡ በእኔ ሰውነት ውስጥ መለወጥ ግን ሊመጡ የሚችሉ ሳቢዎችን ከማሰብ አንፃር ማለት ነው። ስለዚህ ያኔ አብረን ጀመርን። ስም ሰጥተን ራስን መቅረጽ የሚል ስም ሰጥተን መስራት ጀመርን ማለት ነው እንደ ፕሮጀክት እንግዲህ ኃይሌ ስፖርት ሳይንስ ነው ያጠናው። በእድሜው ሃያዎች ውስጥ ያለ ወጣት ነው። ግን በዚህ እድሜው እንደ ሀገር መለወጥ የሚፈልገው ነገር አለ። ያንዳንድ ሰው ራዕይ ትንሽ ከፍ ሰፋ ይላል እና መድረስ ይፈልጋል። ጅም ቤት ውስጥ ተወስኖ አሰልጣኝ ሆኖ አስር ሀያ ሰዎችን እያሰለጠኑ በዛ ተወስኖ መቆየት ህልሙ አልነበረም። ግን ያንን ለማድረግ ግን መንገዶችን ማመቻቸት ይኖርብናል የሚል እሳቤ ይዞን ነበር የጀመርነውና ያኔ ስንጀምር ምንድን ነው ይገረም እንደዚህም ባይሆን የዚህ ነገር የዘመናት ድምር ውጤት ነው። ነገር ግን ቢያንስ የተስተካከለ የሰውነት አቋም ኖሮት ከዛ በኋላ ወደ ማህበረሰቡ የምንወርድበት ትልቅ ፕሮግራም ይዘን የምንሄድበት አላማ ይዘን ነበር የተነሳ ነው። ይህንን ስናነሳ ቀደም የተዘረዘሩት ምክንያቶች እንዳሉ ሆኖ ስፖርት ላይ ያለን ስንፈት፣ ስፖርት የምንሰራበት መንገድ ደካማ መሆኑ፣ ኢቨን ፕሮፌሽናል በሆነ መልኩ አውቀን አለመስራታችን እነዚህ እነዚህ ነገሮች ሌላው ጂም ቤትም እየሰራን እኮ የፐርሰናል ትሬነር ዋጋው በጣም ከፍተኛ ነው። ጂም ቤት እየሰራን እቃውን እዚህ ጋር አድርግ፣ እንዲህ ተጠቀም እንጂ ጀስት በዲቴል ገብቶ ፐርሰናል ትሬነር አያሰራም። ስለዚህ እንዴት ነው ለእነዚህ ማህበረሰብ መድረስ የሚቻለው? እንደምታየው በየአካባቢው ላይ ሜዳዎች እየፈረሱ እንዴት ነው ስፖርት የሚሰራበት ቦታ እየጠፋ ያለበት ሲቲዩኤሽን ስላለ ያን እንዴት ነው መልሰን መፍጠር የምንችለው የሚል የአንድ ሰው እንግዲህ የኃይሌ የግለሰብ ሀሳብ ነበር። የሚገርማችሁ አሳክተን ወደ ሰማንያ አምስት ኪሎ አካባቢ መጥቼ ጥሩ ፊት ሆኜ ከሆንኩም በኋላ ደግሞ የኛ ስራ በጣም አስቸጋሪ ነው። ወይ ክፍለ ሀገር ወይ አንዱ ሀገር ምናምን የኪሎ መዋዥቆች እየተፈጠሩ ሲያስቸግሩ ወደ አላማው ላደርሰው አልቻልኩም ማለት ነው። ይህንን ሰው ስለዚህ የራሱን መንገድ መፍጠር አለበት። ምን አደረገ? ፊት አውራሪ ይዞ መጣ ማለት ነው። ፊት አውራሪ ይዞ መጣ። ፊት አውራሪ ሲመጣ ከአመጋገብም ከስፖርትም እንደምታዩት ድንገት ቲክቶክ እና ዩቲዩብ ላይ የምትመለከቱት ከሆነ በየአካባቢው ወደ ሰው እየቀረበ ስፖርት እንዴት መስራት አለበት፣ ቻሌንጆችን እየፈጠረ ጂም ቤቶችን እያየ አመጋገብን እየገመገመ የሚሄድ አንድ ሶሻል ሚዲያ ላይ የሚሰራ ኢንተርቴን እያደረገ ለማህበረሰቡ ቅርብ የሆነ የስፖርት አማራጭን ይዞ መጣ። እሱም አልበቃውም ደግሞ አሁን እንደምናየው ደግሞ ይሄኛው አፕሊኬሽን እንደተባለው ነው። እንዴት እንሰራለን ግን ጂም ቤት ገብታችሁ የምታውቁ ከሆነ እንኳን ቤታችን ጂም ቤት ሰዎች ያነሳሉ ይሄን ያነሳሉ ይሰራል፣ ያን ያነሳሉ ይሰራሉ ምናምን እና ከቅድ እና ከፕላን እንደው ጭራሽ ጤናችን ላይ ሰውነታችን ላይ አደጋ በሚያስከትል መልኩ ሊሆን በሚችል መልኩ እንሰራለን። ስለዚህ ትሬነር ሳያስፈልገን ክፍለ ሀገር ብንሄድ ከሀገር ብንወጣ ሰው ማናገኝበት ሲቹዌሽን ላይ ብንሆን ያንን ስልካችንን ብቻ ከፍተን ቁጭ ብለን ያለምንም ዳታ መጠቀም የምንችልበትን በጣም ግሩም የሆነ አማራጭ ይዘውልን መጥተዋል ማለት ነው እንግዲህ እነ ሀይሌ፣ በቀጣይ ጂም ቤቶችን በተለያዩ ክልሎችን በከተማችንም ላይ የመክፈት እነዚህን ነገሮች የማሳደግ ነገር ይሰራል። እሱ ብቻ አይደለም የኛም ፕሮጀክት ገ ይቀጥላል። ባይዘወይ ሀይሌ አሁን ኪሎ እየጨመረ ነው ቢለኝ ቢለኝ አልሰማኩም። ትንሽ ከሜቄዶኒያ ጋር ተያይዟል። ሶስት አራት ወር ቁጭ አልኩና አሁንም ዘጠና ኪሎ ደርሼ ነበር፣ መልሻሁን መቶ አንድ ኪሎ ገብቻለሁ። ስለዚህ ይታገለኛል ይታገለኛል እንድመጣ በጣም ይለፋል እና አሁን ምን እያደረገ ነው ኪሎ ጨምሮ እንዲህ አይነት ድንገት ውጭዎቹ ላይ ጣላችሁ አሰልጣኝ ኪሎ ጨምርና ከሚሰለት ነው ሰው ጋር እንደገና ነው ያረጋል አብሮ ሉዝ ያደርጋል ያንን የሚያደርገው ለምንድን ነው ለሰልጣኙ ሞራል ሲል ይሄው እንዳንተ ሆድ አለኝ ሰውነት አለኝ አብረን እንግሳ ከሚል አንፃር ትንሽ አሁን ትንሽ ይሄ ጠንቅ የቦርጭ ነገር ለማውጣት ጥረት እያደረገ ነው ሀይሌ የእኛንም ፕሮጀክት እናሳካለን ማሳካት ስልህ በእኔ ብቻ ሳይሆን ከእኔ ቀጥሎ ደግሞ በእኔ ማሳያነት ደግሞ ማህበረሰቡ ጋር ደርሰን ሀሳብ ዓላማ ይሳካል ብዬ አስባለሁ። የሚያግዙ አጠቃላይ ቲሞችንም በዚህ አጋጣሚ አመሰግናለሁኝ። እንሰራለን፣ በርታ። ይገረም ደረጀ እንደ እኔ ይህን የመሰለ ንግግር ይዞ ብል በጣም ነው የምናመሰግነው። አንድ ሁለት ጥያቄ ብቻ ካላችሁ እቀበላለሁ፣ ካልሆነ ግን ደጅ ላይ ፎቶግራፍ ፕሮግራም ስላለ ወደዛ መሄድ እንችላለን። ከጋዜጠኞች ይፍጫሽ ከማን ልበል? ከየት ነው የመጣ? ሌላ አንድ ሰው አለ? የለም ዛሬ ማመስገን እፈልጋለሁ። እናንተ ደግሞ ሀሳባችሁ መሬት ወርዶ ለሕዝብ ይፋ ለማድረግ ስለበቃችሁ እንኳን ደስ አላችሁ ማለት እፈልጋለሁ። መጀመሪያ ከስሙ ጀምሮ ፊት አውራሪ ማለት ማድነቅ እፈልጋለሁ። በሀገርኛ ስም መምጣታችሁን ማድነቅ እፈልጋለሁ። ሎጎውንም ጭምር እንደዚሁ በጣም ቆንጆ የሚባል እና ሊያነሳሳብ የሚችል ሎጎም ጭምር ነው ይዛችሁ የመጣችሁትና ትልቅ ነገር ነው መቼም እንደ ሀገር ከዚህ ከፊትነስ ጋር በተያያዘ ችግሮች አሉብን። ስፖርት ሲባል እጅ እና ደረት ብቻ የሚመስልን ሰዎች አለን እና ብዙ ጊዜ ከወገባችን በላይ ወፍረን እግሮቻችን ምን አይነት አይነት ቅርጽ እንዳላቸው እናስታውሳለን እናውቃለን እና ይሄን ነገር በተመጣጠነ አይነት መልኩ እንድንሰራ በቤታችንም ስፖርት ማለት የግድ ጂም መግባት ብቻ ሳይሆን በተለያየ ቦታ ሆነን መስራትን የምንችልበትን መንገድ ስላመቻቻችሁ በድጋሚ ከፍ ማመስገን እፈልጋለሁ። በነገራችን ላይ ስራዬ በቀጥታ ከጤና ጋር ስለሚያያዝ በዚህ በጤና ውስጥ ያሉ የልብ ኬዝ፣ ስኳር፣ ደም ግፊት አሁን አሁን ወጣቶችን ጭምር የእድሜ በሽታ እየሆነ አይደለም፣ አሁን ወጣቶችን ጭምር እየተያዙ ነው እና በዚህ ሰዓት የመፍትሄ አካል ሆናችሁ ነው የመጣችሁት። ችግሩን ማውራት ብቻ ሳይሆን የመፍትሄ አካል ሆናችሁ ስለመጣችሁ በጣም ምስጋና የላቀ ነው። ምናልባት ግን እንደ ጥያቄ ይሄ አፕሊኬሽን የምናገኘው በስልካችን ወይም ደግሞ በሶሻል ሚዲያ ፕላትፎርም ነው። ነገር ግን የኢትዮጵያ ሕዝብ ሁሉም የሶሻል ሚዲያ ተጠቃሚ ነው ብዬ አላስብም። አብዛኛው ደግሞ ገበሬ ወይም ደግሞ ገጠር ውስጥ የሚኖር ሰዎች አሉ እና እነዚህ ሰዎች ጋር ተደራሽ ለመሆን በሚኒስትሪ ሚዲያ የምትመቱበት መንገድ አስባችኋል ወይ የሚል ጥያቄ ማከል እፈልጋለሁ። ከዛ ውጭ ግን ከዚህ ከአፕሊኬሽን በተጨማሪ ራሱ ጂም ገረም መጨረሻ አካባቢ ያነሳውን ጂም መክፈት ወይም በለት ለማህበረሰቡ ማቴሪያሎችን በአነስተኛ እና በተመጣጣኝ ዋጋ የማቅረብስ እቅድ አላቸው የሚለውን ጥያቄ መጠይቅ ይፈልጋለሁ። አመሰግናለሁ። ው ካሉ ሰዓት አሰራተለ ነው መገዛሰል ይባላለው ከኤፍኤም አዲስ ዘጠና ሰባት ነጥብ አንድ የመታት ለሁላችሁም፣ በመጀመሪያ እንኳን ደስ አላችሁ ማለት እፈልጋለሁ። በጣም ሚል ሀሳብ ነው። እንደ አጋጣሚ ለበጎ አድራጎት ስራ ተገናኝተን እናውቃለን። ስፖርት ሲያሰራ ና አለዋል የመቄዶንያ ገቢ ማሰባሰቢያ ላይ ብዙ ጊዜ ተሳትፏል እና ይህ ሀሳብ ዛሬ ሆኑ ሆኖ ማየቱ በጣም ደስ ብሎኛል። በጣም ትልቅ መፍትሄ ነው ይዛቸው የመጣችሁት። እኔም እንደ አጋጣሚ እንደ ዩኬ ኦቨር ወይት ኝ ሰብን አንደር ወይት ላለመሆን ቤቴ የአንዳንድ ስፖርቶች እሰራለሁ እና የሚሰራው የሚገርማችሁ ቲክቶክ ላይ የማያቸው ቪዲዮዎች እያወረድኩ እና በሚሞሪው የሞላው በእነዚያ ቪዲዮ ነው በጣም ለእኔ ጭምር ግልክ ነው እና ትልቅ ነገር ይዛችሁ የመጣችሁት። የመጨረሻና አንድ ጥያቄ አለች እሷ ጥያቄ ነው፣ ማቴሪያሎቹ ስፖርት የሚሰራባቸው ማቴሪያል በግልል መግዛት ሊያስቸግሩ ይችላሉ፣ ለቤት ላይሆኑ ይችላሉ። ና እነሱን መስራት የሚፈልግ ሰው እናንተ የምሰሩበት ቦታ ካለ እሱን ብትገልጹልን። አንዳንድ የተለዩ መሳሪያዎች አሉና፣ የት ነው አሁን ከዚህ ከአፕ እናንተ ለመስራት ያሰባችሁት የሚለው ብትመልሱ ው ከዛ ውጪ ግን በጣም ደስተኛ ነኝ። ይዛቱ ተመሳሳይ ሀሳብ አለኝ። የወፈርኩ ስለሆነ ለእኔ ጠቅመኛል አስባለሁ። ግን ሳየው፣ ምናልባት አከፋፈቴ ሊሆን ይችላል አላውቅም። ሴቶች ላይ ትኩረት ያደረገ ነገር አላየሁበትም፣ ወይ ከኒ አይን ነው፣ ወይ ደግሞ አላካተታችሁበትም። ወይ ምክንያቱም እኛ በከፍተኛ ደረጃ ከወገባችን በላይ ፋል ስለሚያጠቃ

እናመሰግናለን ጥሩ የሆነ እና ኮመን የሆኑ ጥያቄዎች ናቸው የተጠየቁት። እንግዲህ ከወንድማችን ጥያቄ ስነሳ ምናልባት ሰባ ሰማንያ ፐርሰንት የኢትዮጵያን ከበር የሚያደርገው ወደ ገበሬው ወደ ገጠራማ ስፍራ ነው እና ተደራሽነታችሁ ወደ ሚኒስትሪ ሚዲያ ይዛችሁ ትመጣላችሁ ወይ? ላለን ጥያቄ ምናልባት ገጠራማ አካባቢ ላይ እንዳየው ላይፍ ስታይላቸው እንቅስቃሴ የተሞላበት ነው፣ ጤናማ የሆነ ከነሱ ብዙ የምንወስደው ነገሮች አሉ። ጤናማ እና ጥሩ የሆኑ እንቅስቃሴዎች ናቸው ያሉት። ግን ለእነሱም ተደራሽ ወደ ወደፊት የምናደርግበት የራሳችን ፕላትፎርም ይዘን የምንመጣ ይሆናል። ግን ደግሞ በየክፍለ ሀገሩ በተለያየ የክልል ከተሞች ደግሞ በቅርቡ ቱር እያደረግን የተለያዩ ኢቨንቶች ተደራሽ ለማድረግ እንሰራለን አዌርነሱንም ለመስጠር እንሞክራለን ማለት ነው። ወደ ወንድማችን ደግሞ ጥያቄ ስንመለስ በቤት ውስጥ ሲሰሩ ያንን ኤክሰርሳይዞች ይዛ ላይ እንዳያችሁት በማሽን ተጠቅመው ነው ሞዴላችን እየሰራ ሲያሳየን የነበረው እና በቤት ውስጥ እየተጠቀመ ያንን ነገር ሲሰራ እነዚያ ማሽኖች አይቸገርም። እንደዚህ አይነት ጥያቄዎች ተነስተዋል፣ እና ይሄ ኮመን የሆነ ጥያቄ ነው። አፕሊኬሽኑ ተጀመረ እንጂ በዚሁ ተለምዶ የሚያልቅ አይደለም። በቀጣይ የተለያዩ አብዴቶች ይኖሩታል። እነዚ አብዴቶች ላይ ደግሞ እነዛን በተመሳሳይ በዳምፔል በብረት ሲሰሩ የነበሩት ኤክሰርሳይሶቶች ቅድም ሀብትሽ እንደገለጸው ሬዚስታንት ተጠቅመን ስንሰራ የነበረው በቤት ውስጥ ደግሞ ሆነ ሰውነታችንን ሬዚስታንስ ተጠቅመን የሰውነታችንን ክብደት ተጠቅመን ደግሞ እንዴት ጤናማ እና ጠንካራ የተስተካከለ የሰውነት እንደምንገነባ የምናሳይበት አብዴት ይዘን በቀሙ ደግሞ ይዘን መተን ይፋ እናደርጋለን ማለት ነው። እንግዲህ ያው ይሄ የጅምር ነው። ከዚህ በኋላ አብዴት እየተደረገ እየተሻሻለ የሚሄድበት ሁኔታዎች አሉት። የእህታችንን ጥያቄ ደግሞ የሴቶች እኛን ሴቶች ትታችሁናል ወንዶችን ብቻ ነው ታሳቢ ያደረገ የሚለው ጥያቄ ምናልባት በወንድ ሞዴል ተጠቅመን እዛ ፕላትፎርም ላይ ያንን ነገሮች ገለጽን እንጂ፣ በነገራችን ላይ ወደ ስፖርቱ ስንመጣ ማስተር ያግዘኛል፣ የሴት የወንድ የሚባል ኤክሰርሳይሶች የሉም። እንዴት እዚህ ጋር ያው ብዙ ጥያቄዎች ያስነሳል። የሴት ወንዴ የለም ሞር በአብዛኛው ጊዜ ከኢንተረስታችን በመነሳት ሴቶች የመቀመጫ አካባቢያቸው፣ ወንዶች አፐር ወዲያቸውን ሲሰሩ ይታያሉ። ያ ማለት ግን ሴቶች አፐር ወዲያ አይሰሩም ሎወር ወዲያ ይሰሩ ማለት አይደለም። እዛ ላይ እየተገለጹትን እያንዳንዱን ኤክሰርሳይዝ ሴቶች በሚሰሩበት ጊዜ እንደ ወንዶች በተፈጥሯዊ መንገድ ጡንቻቸውን ደቨሎፕ ባያደርጉም እዛ አካባቢ ያላቸው አጥንቶች እንዲጠነክር፣ ጡንቻችሁ እንዲጠነክር ይረዳቸዋል። ስለዚህ እያነሱ ባይሴፕስ ቢሰሩ ጡንቻ ሳይሆን እዛ አጋባቢ የተለጠጠውን እንትን ያለውን ሰውነታቸውን እያጠነከረና ጤናማ እያደረገ ደረት ሲሰሩ ደረታቸው አካባቢ ያለውን የፋት መጠን፣ የጀርባ ሲሰሩ ጀርባቸው ያለውን እያጠነከረና እንዲያውም ቅርሳቸውን እያስተካከለ የሚሄድበት ሁኔታ አለ። ምናልባት ይህንን ለምሳሌ የምጠቅስላችሁ በሶሻል ሚዲያ ላይ እንግዲህ በቅርብ ጊዜ እያያችኋችሁ ከሆነ በቲክቶክ የተለያዩ ፊትነስ የሴት ኢንፍሉዌንሰሮች እየመጡ ነው። የደረት ከባድ ኪሎ ሲሰሩ ታያችኋላችሁ። የእጅ ሲሰሩ ታያችኋላችሁ። እና ሴቶች እንዴት ያንን ነገር ይሰራሉ ምናምን ጥያቄዎች ይመጣሉ። ለወደፊቱ ባለሙያዎች ደግሞ እየገቡ እዛ ላይ ሰፊ ማብራሪያ ይመጡበታል። ግን ደግሞ ሴቶች ፎከስ አድርገው ሊሰሩበት የሚችሉትን የመቀመጫ የእግር ኤክሰርሳይሶች ደግሞ እሱንም ደግሞ በቀጣይ በሴት በሴት ሞዴል ደግሞ አፕዴት አድርገን ይዘን የምንመጣ ይሆናል